በስተመጨረሻም አብርሽ ዝምታውን ሰብሯል። እንግዲህ በነጺና በአብርሽ መሀል ስለተፈጠረው ነገር ስለነበረው ነገር አጠቃላይ እንግዲህ ከመጀመሪያ ጀምሮ እስከ መጨረሻ አሁን እስካለው ድረስ እንግዲህ ያለውን ነገር የተፈጠረውን ነገር ነጺ በኩል ላይ ያለውን እንዲሁም ደግሞ አብርሽ በኩል ያለውን የተፈጠረውና ለመግባባት እንግዲህ በደንብ አድርጎ ለተመልካች እና ለሩታ እያስረዳ ይገኛል። ሩታም ይሄንን ነገር ሰምታ ምናለች የሚለውን በደንብ የምናወራበት ሀሳብ የምንሰጥበት ይሆናል። እንዲሁም ደግሞ ነጺም እንግዲህ አዲስ አበባ ሄጄ አብርሽን አገኘዋለሁ በማለት ጉዞ ጀምራለች ማለት ነው። ሩታም ደግሞ እንጠብቃታለን። ይሄ ችግር የተፈጠረው በመሀላችን በኛ መሀል ነው። ስለዚህ አብርሽ እሷ ጋር መሄድ ሳይሆን እሷ እኛ ጋር መምጣት ያለባት እኛ ጋር መጣ ነው ችግሮቹ መፈታት የሚችሉት መነጋገር ያለብን በማለት እንግዲህ ሩታ ምላሽ ሰጣለች። ብቻ ግን ዛሬ አብረው አንድ ላይ በመምጣት ደስ ብሎኛል ማለት ነው። እንግዲህ ያው ሩታም ነገራቶችን ቆመ ብላ በማሰብ ላይ ትገኛለች። እዚ ጋ ፍቅረኛ ስትሆኑ ትዳር ሲኖር ከዛ ደግሞ ልጅ አለ ሲባል ደግሞ ሌላ ሌላ ታሪክ ነው ወይም ደግሞ ልየ የጊዜው እንደየ ንግግራቸው ወይም ደግሞ እንደየ አኗኗራቸው እንደየቆይታቸው የሚለያያቸው ነገር አለና ከባድ የሚያደርገው ነገር እንግዲህ አንዳንዴ አብራችሁ ቆይታችሁ ቆይታችሁ ተላምዳችሁ ተዋዳችሁ ብዙ ዋጋ ከፍላችሁ ፍቅሩን ከፍ ካረጋችሁት በኋላ ልክ የካባችሁት ሁሉ ሲናድ በጣም አስቸጋሪ ነው። በቃ በህይወታችሁ ይሄ ነገር ለማንም ሰው አይገጠመው። በተለይ ለሴት ልጅ ከባድ ፈተና ነው ከሚባለው በላይ በጣም የሚያስጠላ ነገር ነው እና ሮታም እንግዲህ አብርሽ በነገራችን ላይ እሷ አለመናገሩ ነው፣ ይህ ሁሉ ነገር የተፈጠረበት አለማውራቱ ወጦ ይሄ ነገር ነው። ይሄ ለምን እስከ ዛሬ ታገሰ? እኔ ራሴ አብርሽ በጣም ያስገረመኝ ነገር፣ በቃ የታዘብኩት ነገር ይሄን ነገር ቶሎ ለምን አልተናገረም? በቃ ተመልካችን ብዙ ነገር ሳያወራበት ብዙ ነገር ሳይባል፣ ሩታም ብዙ ነገር ሳታስብ ብዙ ነገር ሳትጠራጠርበት፣ በቃ የሆነው ነገር ይሄ ነው፣ ከነጽ ጋር የነበረ ነገር እንዲህ እንዲህ እንዲህ ነው፣ በቃ በዚህ መንገድ ነበር አለቅ በአምስት ደቂቃ እኔ የተናገር አምስት ሰከንድ ራሱ የማይሞላ ቃላት ነው መናገር የሚጠበቅብ፣ በዚህ ለክ ዝም አትበል። እና ምንድነው የተናገረው ነገር፣ ፍቅርንም እዚህ ጋር አንስቷል በነገራችን ላይ ማለት ነው። እና ከፍቅር ጋር ስለነበረው ነገር ከዛ ደግሞ በምን አይነት መንገድ እንደተቋጨ ምናምን ነገር እያወራ ነበር። እና ምንድን ነው ያለው? በቃ አንድ ሰው ሲያስቀይመኝ ሲያስከፋኝ፣ ወይ ደግሞ እንዲህ ነው እንደዛ ነው እንደዛ አረገ እንዲያረገ ምናምን ሲለኝ እኔ መልስ መስጠት አልወድም፣ ወይም ደግሞ ለዛ ሰው እንደዚህ ነው እንደዛ ነው ብዬ ሚዲያ ላይ ማውጣት አልፈልግም፣ በጣም እታጋሽ ሰው ነኝ ነው ያለው። ግን አንተ ታግሰ ታጋሽ ነኝ ባልክ ቁጥር ይኸው የተፈጠረውን ነገር አይተሃል፣ የመጣውን ነገር አይተሃል። እና የሆነው ነገር እጅግ በጣም ከባድ ነገር ነው። እና አንደኛ ያው ባለመናገርህ በጣም በጣም ከባድ ስህተት ነው የሰራኸው። ሁለተኛ ነገር ደግሞ ሩታን ስታናግርበት የነበረው መንገድ ፈጽሞ በጣም በጣም በጣም በቃ ደስ የማይል ነገር አሁን ሚስት ናት የእውነት ነው። ፍቅረኛ እያለ የራሷ ጉዳይ ምናምን ልትል ትችላለ፣ በፍቅር እያለ አሁን ግን ትዳር የሚባል ነገር ውስጥ ገብታችኋል። ልጅ የሚባል ነገር ሊመጣ ነው እና አነጋገር፣ ትዕግስትን እየተማራችሁ እየተለማመዳችሁ ካሌላችሁ፣ ቱግ ቱግ ቱግ የምትሉ ከሆነ አሁንም መጨረሻችሁ አያምርም። በቃ በጭሩ ልናገር የምችለው ነገር ይሄ ነው። እና ሮታ ስታናግርበት የነበረው መንገድ እጅግ በጣም በጣም የሚያስጠላ ነው። በጣም ነበረ ስትጮህ የነበረው። እና አንዳንድ ሰዎች ደግሞ ጥፋታቸውን ለመሸፈን ሲሉ እውነት እያለ በቃ ይጮሃሉ። ጥፋት አጥፍታችኋል ሲባሉ ምናምን ይናደዳሉ፣ ይበሳጫሉ፣ ጓ ይላሉ ምናምን። ያንን እውነት ለመደበቅ ውሸታቸውን ለመደበቅ ነው፣ እውነታውን እንዳይወጣባቸው። ና አብርሽ እንደዚ አይነት ነገር ነበር ያስመሰለብህ። ሩታም ያሰበችው እንደዛ ነው፣ እኛም እንደዛ ነው ያሰብነው። ግን እውነት እንዳለ ሀቅ ነበረ መቼም ቢሆን አንድ ሰው አብረው ፍቅረኛ ማቾች በነበሩ ሰዓት ብዙ ነገር ያሳልፋሉ፣ ብዙ ታሪክ ይኖራቸዋል ምናምን። ነገር ሲለያዩ ሁለቱም ጋር ጥፋት ሊኖር ይችላል። እሷ አንቺ ነሽ ጥፋተኛ ይላል፣ እሷ እሱ ነው ጥፋተኛ ይላሉ። ብቻ አለመግባባት ይፈጠርና እስከ መለየት ይደርሳሉ፣ ወይ ደግሞ እስከ መጨረሻው ተለያይቶ ይቀራሉ። እና ይሄ ነገር እና ነጺ ወጣ እንደተናገረችው አብርሽ የሆነ ነገር የሚናገረው ነገር እንደነበረ እርግጠኛ ነበርኩኝ። ለማንኛውም ወጥቶ ተናግሯል። አብርሽ እንግዲህ የተፈጠረው ነገር ነጺን አብራኝ ነበረች። አብረን ነበር ለትንሽ ጊዜ ሩታ ይሄን ታሪክ በጭራሽ አታውቅም። ከሩታ በፊት ነው የተፈጠረው ነገር እና አብረን ፍቅረኛ ማቾች ነበርን። አልመግባባት ተፈጠረ፣ ደስ የማይል ነገር ተፈጠረ፣ ተለያየን እና ብዙ ጊዜ ሆኖናል። ዱባይ ላይ የሄድኩ ጊዜ ሳወርታኝ ነበረ፣ ስመለስ አውራሻለሁ ብያታለሁ። አወሯዋትኝ እና ስናወራ ሪከርድ አድርጋኝ አስቀምጣለች አለ። እውነቷ ነው እውነቱ ነው። ለምን መሰላችሁ በነጢም ይህንን ማድረጓን ምንም እንትን የምለው ነገር የለም። አልገረመኝም። ለምንድነው ታውቃላችሁ? የድሮ አሁን ለምሳሌ በእናንተ ህይወት ላይ ውሰዱት እና የድሮ ፍቅረኛችሁ በጣም ከእሱ ጋር ጥሩ ህይወት እያሳለፋችሁ ጥሩ በቃ ጥሩ ጅማሮ፣ ጥሩ የት ይደርሳል የተባለ ፍቅራችሁ አብራችሁ በጣ በፍቅር ክንፍ ብላችሁ ከዛ የሆነ ሰዓት ላይ መለያየት መጦ ተለያያችሁ እንበል። ከዛ ያ ሰው ያ ፍቅረኛችሁ በቃ በእናንተ ቦታ አሁን ነጺ እኔ የሩታን እንክብካቤ የሚገባኝ ለእኔ ነው ወይም ደግሞ ሩታ የያዘችውብኝ ቦታ የእኔ ቦታ ነው ብላ ታስባለች። በቃ እሱ እንዴት ተቀየረ እንዴት ተለወጠም የሚል ነገርም አለ። ያማታል። በቃ እያሳለፈችው ነገር አለ፣ የገባላት ቃል አለ፣ አብረው በፍቅር እያሉ ብዙ የሚባባሉት ነገር አለ። ያ ነገር ሲያበሳጫት ሲያናደዳት፣ የእሱ መለወጥ የእሱ መቀየር የእሱ ከፍ ያለ ደረጃ ላይ መድረስ ያበሳጫታል። ይሄ በቃ እንደ አንድ ሰው የምናየው ነገር ነው፣ የምንሰማው ነገር ነው። አብዛኛውን ጊዜ ማለት ነው። እና እንደ ሰው ተሰምቷት ሊሆን ይችላል። እና ይህንን ነው ያሰብኩትኝ። አስቸጋሪ ነው ብቻ ግን፣ ካለፈ አለፈ ነው በቃ ነጽ አሁን እውነትም የሚኖራት አይኖራትም አላት እውነት እውነት ለመናገር ግን ደግሞ እሷ እውነቱ እንዲታወቅላት በጣም አጋና አካብዳ በቃ ትናንት የተፈጠረውን እንደዛሬ ዛሬ ያልነበረውን ነገር እንደነበር አርጋ ነው ብዙ ነገሮች ስታወራ ምናምን የነበረውና ይሄ ነገር ደግሞ በጣም በጣም እሷንም እሩታንም ተመልካችንም አብርሽንም በቃ ሰላም የነሳ የሚያስጠላ ነገር ነው የተፈጠረው። እና ይሄ ይሄ ነገር እያለ አሁን ደግሞ ተመልሳ እንግዲህ አዲስ አበባ ለመምጣት ወሰናለች። ሮታ በመጠኑም ቢሆን እንግዲህ ተረጋግታ፣ አላደላ አብርሽን ለመስማት፣ አብርሽን ለመረዳት እየሞከረች ነው የምትገኘውና በትዳር ውስጥ ሲሆን ደግሞ ብዙ ነገሮች አሉ። ብዙ ነገሮችን ተሻሽላችሁ ካላለፋችሁ ነገ መከራ ነው። ብቻ ባጭሩ አብርሽና ሩታ እንደዚህ ተረጋግተው በሰላማዊ መንገድ ሲያወሩ ስላየዋቸው በጣም ደስ ብሎኛል። እና ሩታ ደግሞ አንድ ነገር ልነግርሽ የምችለው ነገር ምንድነው፣ ልሂድ ልሂድ አትበይ በቃ። አብርሽም ሲናደድ ሲበሳጭ ካልሄድኩ ይላል እንደገና ደግሞ ብቻ እንዴት ነው? ሩታም እንደዛ ትላለች እና እናደዳለሁ። ለምን አንተ ይሄን ቤት ብዛችሁ የያዛችሁት ቤት ምንድን ነው? በቃ ትዳር ነው አላችሁ ህይወቴ ነው አላችሁ። በቃ ኑሯችሁ መኖር ነው። በቃ አሁን ከእናትሽ ቤት ተመልሼ ሊር ነው አባቴ ጋር ሊር ነው እናቴ ጋር አጎቴ ጋር አክስቴ ጋር የሚባል ታሪክ የለም። በቃ አድግ ያለው በቃ እኔ ቤት እጪ ይዛለሁ ትዳር ይዛለሁ ህይወቴ ኖረኛል። በሽ ነው አይወጣሽው ከዛ ውጪ ለምንድን ነው ተመልሰሽ ወደዚህ የምትመጪ? ወይም ደግሞ ይህን ነገር ልታስብ የምትችለው ይሄ ነገር ትክክል አይደለም ብዬ ነው ማስበው። ለሁሉም ባለትዳር ሰዎችና አብረሽ እንደተናገረው ዛሬ ሲናገር አሳዝኖኛል። አንዳንዴ በቃ እንደ ቀልድ ያደረግናቸው ነገሮች ለምሳሌ አሁን ፎቶ መነሳት ሊሆን ይችላል፣ ቪዲዮ እንደገና የድምጽ ቦይቶች ሊኖሩ ይችላሉ ምናምን እና ያኔ በልጅነት እድሜያችሁ ወይ ደግሞ ሳታውቁት በየዋህነት በቃ ይሄ ነገር ምንም አይጎዳኝም ብላችሁ አስባችሁት ምናምን ነገር ግን በቃ እንደ አዲስ ተደብቆ በቃ ተቀምጦ ምናምን የሆነ ሰው ሊጎዳችሁ ደግሞ ዛሬ ላይ አምጥቶ ሲያወጣው በጣም አስቸጋሪ ነው እና ያን ነገር ነው በቃ ያየሁት። እና አንድ ሰው ባለፈ ታሪኩ መወቀስ የለበት። ያለፈ ነገር አልፏል፣ በቃ ተብሎ ነው መታለፍ ያለበት ብዬ ነው የማስበው። ግን ያለፈ የማይባለው ዛሬ ላይም እየመጣ ህይወታችሁ ላይ የሚረብሽ ከሆነ ህይወታችሁ ላይ ከባድ ነገር የሚፈጠር ከሆነ ያ ያለፈ አይባልም። በቃ በአጭሩ ምንድን ነው አሁን ያለ ታሪክ ነው የሚሆነው። ያለፈማ ቢሆን ድጋሚ አይነሳም ነበር፣ ድጋሚ ሀሳብ አይመጣም ነበረ። ይህን ነው ልናገር የምችለው። ና ነጤ ደግሞ አብረሽን በዚህ ልክ ተጭነሽ ምንም የምታገኘው ጥቅም ስለሌለ የራሽን ህይወት አርፈሽ ኑሪ በቃ። እኔ ቅድምም ተናገር ያለው የራሽን ኑሮ ኑሪ። ምክንያቱም እሱ ባለትዳር ነው። ከባለትዳርነትም አልፎ እንግዲህ ልጅ ለመውለድ የልጅ አባት ለመሆን በጣም ትንሽ ጊዜ ነው የቀራቸው። ና ሰላማቸውን ስጫቸው በቃ። ተመልካችን በእነሱ ጉዳይ ላይ በጣም እየተጨነቀ እያዘነ ይገኛል። ና አንችም የራሽን ህይወት ኑሪ በቃ። የእውነት ይውጣልኝ ምናምን ብለሻል። አብርሽ ያለውን ነገር ተናግሯል። አንችና አብርሽ ያልጨረሳችሁት ነገር ካለ እንግዲህ ተነጋግራችሁ ፍቱ። ያኔ እኮ እንዲያድርገኝ ነበር። ያኔ መወቃቀስም ትችላላችሁ፣ ግን አይጠቅምሽም። ላንች በቃ እኔ ብሆን አብርሽም ዛሬ የተናገረው ነገር ይሄ ሁሉ ጊዜ የት ነበረች ነው ያለው። የውሸት ቢሆን ኖሮ እስከ ዛሬ የት ነበረች? ይሄ ሁሉ ጊዜ አብረን ቪዲዮ ስንሰራ ምናምናም የት ነበረች ነው ያለው። እውነቱን ነው። ግን እች ልጅ ግን አሁን የታወቃት በቃ አሁን የተረዳችው አሁን ያየችው እውነት አሁን በቃ አሁን የገባት በቃ አላደለ ያኔ የነበራቸው ነገር ምናምን ትዝ አላት። በቃ አብርሽ እንዴት ተለውጦ ተቀይሮ ስታዩ የተስተካከለ ትዳር ሲኖር ሩታ በዚህ ልክ በቃ ሲያቀብጣት ሲወዳት ክብር ሲሰጣት ሲያፈቅራት ምናምን በቃ ተናደደች። ሚዲያ ላይ ያለውን ነገርና ይመስለኛል በዛ ምክንያት ነው የመጣችው። ለማንኛውም ግን አብርሽም እንግዲህ የማያዳግም መልስ ነው የሰጣትኝ። ያው ወደ ራሷ ትመለሳለች ከዚህ በኋላ ብዬ አስባለሁ። ሩታም እንግዲህ እውነታውን አውቃ ተረድታ ወደ ራሷ ተመልሳ እንደምትመጣ ተናግራለች፣ አይታለች፣ ሰምታለች። በመጫጫም ይሆን ነገር የለም። ከቤት ባለመውጣቷ ብዙ ነገር አተረፈች። ትናንትና ቡግ ብላ ተናዳ በቃ በዛው ወጣ ሄዳ ቢሆን ኖሮ ዛሬ ላይ ምንም በቃ የሚስተካከል ነገር አይኖርም ነበር። ከባድ ችግር ይፈጠር ነበር። አብርሽም ወደ ቡታጀራ ሄድ ነበር። ከነጽ ጋር መገናኘቱ አይቀርም ያለ ደግሞ ሌላ ከባድ ችግር። ቤተሰቦቿ ጋር ብትሄድ ደግሞ እንደነገርኳችሁ ነው። አንድ ቀን፣ ሁለት ቀን፣ አንድ ሳምንት፣ አንድ ወር ሊቀበሏት አብሯት ሊሆን ይችላሉ፣ ግን የሆነ ሰዓት ላይ የሆነ ሞራሏን የሚነካ ንግግር እንደሚናገሯት እርግጠኛ ነበርኩ። ያኔ ደግሞ ይካፋታል። ልጅ አላት እና ልጅ ያለ አባት ማደግ የለበትም፣ ልጅ ያለ እናት ማደግ የለበትም። እና አንድ ላይ ተስማምታችሁ ይህንን ትዳራችሁን ይህንን ህይወታችሁን እንግዲህ እስከ መስመር እስከ ዳር ማድረስ አለባችሁ ብዬ ነው ማስበው። እንግዲህ ያው ብቻ አላቅም፣ ሰሞኑን የተፈጠረው ነገር በጣም የሚያስጨንቅ ነገር ነው ያም ግን ግራ የሚያጋባ በቃ ውስብ ስብስብ ስብ ያለ በዚህ ሮታ ታለቅሳለች፣ በዛ ነጽ ታለቅሳለች፣ በዚህ ደግሞ አብርሽ እውነት አለኝ ይላል፣ ኤፍሬም በዚህ ጋር መጥቶ ጓ ይላል። ብቻ የሚያስጠላ ነገር ነበር የተፈጠረው እና አብርሽ ይህንን ነበር የጠበቅ ነው፣ ይህንን ነበር የፈለግ ነው። በቃ ይህንን መልስ በቃ አንተ አሁን ይህንን ስለተናገርክ ምንም የተቀነሰብህ ነገር የለም አይደል? መጀመሪያውንም ይህን ብትናገር ኖሮ ይህ ሁሉ መዘዝ አይመጣም ነበር፣ ሮታን በአንተ ላይ እምነቷን አታጣም ነበር። በ በጭራሽ አለምንም ነው ያለችው ና ውይ በጣም አስቸጋሪ ነገር ነበረ ብቻ ግን ሩታም ያው እሱን ለመስማት ሞክራለች። አብርሽም ተረጋግቶ ለማስረዳት ሞክሯል። የሚናገረውን ነገር ከአስከበ ሁሉንም ነገር ተናግሯል። ይሄን ያለው እውነታ ብሎ ተናግሯል። እንግዲህ ነጽ ደግሞ ነገ መጣ ምን አይነት ወሬ ልታወራ እንደምትችል አላውቅም። አንድ ሰው ግን ልውዳችሁ ካለ ልበድላችሁ ካለ በቃ የሆነ ልበቀላችሁ ካለ የፈለገውን ነገር ይዞ መጦ እንዲህ ነው ብሎ በቃ ወተቱን ውሃ ነው ብሎ ምናገር ማስረዳት ይችላል፣ ወይም ደግሞ ማሳመን ይችላል። ና ነጽ ጋ ያየሁት ነገር እሱ ነው። ብቻ ተናዳለች፣ ተበሳጭታለች። ግን ያው ያለፈ ነገር ስለሆነ ያለፈ ታሪክ ስለሆነ ከአብርሽ ካሁን ምንም ያገናኘሽ ነገር አይኖርም። መጨረስ ያለባችሁ ነገር ካለ መጠየቅ የምትፈልጊው ነገር ካለ ጠይቂው፣ ግን ምንም የሚጠቅምሽ ነገር የለም። ያኔ እንዲህ ነበር፣ እንዲህ ነበር ስለ ትናንትና ልታወሩ ነው። የትናንትና ደግሞ ትናንትና አልፏል። ዛሬ ምን ይጠቅምሻል? ብታወሪው፣ ብትነግሪው፣ ቢናገርሽ፣ ቢያስረዳሽ፣ ቢያወራሽ ብቻ በነሩታና በአብርሽ ህይወት ውስጥ ገብተሽ ሰላም ነው የነሳሽው እንጂ ሌላ ምንም ምትጠቀሚ ነገር የለም። ሩታ እንግዲህ እኔ ጋር መምጣት አለባት ነፂ ብላለች። ለማንኛውም ግን እኔ አብርሽና ሩታ ሰላም ወርዶ በማየቴ በጣም ደስ ብሎኛል። ከነፂ ያለው ነገርም ያው ወጡ እውነታው ታውቆ ወደ ሚዲያም አውቆት እነሱም እርስ በርስ ይቅርታ ተጠያይቀው እስከ መጨረሻው ልክ ፍቅርና አብርሽ እንዳደረጉት ላንዴና ለመጨረሻ ጊዜ ይህን ጉዳይ ዘግተው ወደ ራሳቸው እንደሚመለሱ ተስፋ አድርጋለሁ። ለዛሬ የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። ብዙ ማወራቸው ይዞ እናጋራቸው ነገሮች ነበሩ ስለ ተመልካችም ስለምንም፣ ግን ራሴን በጣም አሞኛል እና የተመቻቸ ቦታ ላይ ኛ ደለም ሪካርድ እያደረኳላቸው የሚገኘው ነገ በአዲስ ቪዲዮ እንገናኛለን። ሰላም እደሩልኝ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ።